እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 ሜኝታ ከ441 ብር፣ ባለ 2 ሜኝታ ከ855 ብር፣ ባለ 3 ሜኝታ ከ11 ሚሊዮን ብር ከድመ ክፍያ ጀምሮ እኛ ጋር ያገኛል። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ ዕድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ፣ እንደምን ያላችሁልኝ? እንደምን እስቆያችሁ? እንግዲህ ዓለማችን በከባድ ፍጥነት ያው መሪዋ ፍሬኗ እንደተበጠሰበት መኪና ወደ ቁልቁለት እየተመዘገዘገች ያለችበት ዘመን ላይ ነው ያለ ነው። ስለዚህ የሚሆኑትን ነገሮች በጠቅላላ በአስተውሎት በንቃት ልንከታተል ይገባናል። እንግዲህ ዓለማችን አሁን እየሄደች ያለችባቸው መንገዶች በጠቅላላ ስታስተውሉና ስታዩ ከባድ ነገሮች አሉ። አሁን ፓስፖርትን በተመለከተ ትልቅ ሲክሪት በደንብ ልናውቀው የሚገባን ምስጢር አለ። ሶ ለረጅም ጊዜ የቆየው የወረቀት ፓስፖርት አለ። ይሄ ወረቀት ፓስፖርት በጣም እንደሚታወቀው በወረቀት ሰራሽ ነው። ወረቀት ማለት ደግሞ ፔፐር የሚለው ነገር የሰው ልጅ በህይወቱ ኮንታክት የሚያደርገው የሚነካካው ከተፈጥሮ ጋር በእጅጉ አታችድ የሚሆንበት ታላቅ ምስጢር ያለበት የሰው ልጅ በሺህ ዘመናት ጥቅም ላይ እየዋለ የመጣቸው ነገሮች አንዱ እንደ ወረቀት ያሉ ነገሮች ናቸው። እነዚህ ነገሮች ማለት እንግዲህ እንደሚታወቀው የሰው ልጅ ከመጀመሪያዎቹ ዘመኖቹ ጀምሮ ከተፈጥሮ ጋር ንክኪ ሲያደርግ የቆየበት ነገር ነው። ነገር ግን አሁን አሁን እየሆነ ያለው ምንድነው? ፔፐርለስ ሶሳይቲ ክሬት ማድረግ ነው ወረቀት አልባ ማህበረሰብን አለም ላይ ክሬት ማድረግ ከዛ ወደ ኤአይ ወደ ዲጂታሉ አለም የሰውን ልጅ ይዞ አክተርትሮ ይዞ መግባት በዲጂታሉ አለም ላይ ሰዎችን ኮንትሮል የማድረግ ሂደት እንደገናም ደግሞ እሱ ብቻ አይደለም የሰው ልጅን ወደ መጨረሻው ጫፎቹ እንዲደርስ ማስቻል ነው ስለዚህ እንደምታውቁት ፔፐር ፔፐርለስ የሆኑ ነገሮች በጣም በዝተዋል ካሽለስ ሶሳይቲ ወይም በገንዘብ የሚቆጠረውን በእጅ ላይ የሚቆጠረው ገንዘብ ከእጃችን እንዲወጣ እያደረገን ያለው ስለዚህ የሰው ልጅ ካሽለስ ነው ማለት በእጁ ላይ የሚቆጠር ነገር የለውም ማለት፣ ለፊዚክ አለም ለሚታየው ለሚነካካው አለም ምንም አይነት ቫሊዩ አይሰጥም ማለት ነው። ስለዚህ ይሄ የሚታየውና የሚጨበጠው አለም ደግሞ በቫሊዩ ገንዘብ ራሱ በእጃቸው ላይ ስትቆጥሩት ያለው የፍጥረት አለማዊ ግንኙነት ከሰው ልጅ ጋር እየተቋረጠ እየመጣ ያለበት አደገኛ ደረጃ ላይ ነው ያለ ነው። ይህን ከማድረጊያ ሜካኒዝሞቻቸው መካከል አንደኛው ፓስፖርትን በተመለከተ ኦልሞስት ዲጂታላይዝድ ወይም ደግሞ በይዞ የመጨረሻዎቹ ፓስፖርት አሁን ቀጥሎ እነሱ የሚያስቡት የፓስፖርት አይነት ምን እንደሆነ እነግራቸዋለሁ። ለመስማት ራሱ በጣም የሚያሳዝን ማለት ነው። ነገር ግን አሁን ባለበት ሁኔታ ላይ ይሄ የሚታወቀውን በወረቀት የሚሰራውን ፓስፖርት ሂደቱ ወዴት ነው? ወደ ኢ ፓስፖርት ነው አሁን። ኢ ፓስፖርት ነው ዓለምን እያጥለቀለቀ ያለው ስለዚህ፣ ኤሌክትሮኒክ ፓስፖርት ወይም ደግሞ ባዮሜትሪክ ፓስፖርት የሚባለው ነው። ይሄ ባዮሜትሪክ ፓስፖርት የሚሰራው አንደኛ በዓይን አይሪስ በሚባለው በዓይናችን ብሌን፣ ሁለተኛ በእጃችን፣ ከዛ በኋላ በፊታችን። የአውሬውን ቁጥር ሲነግረው በግንባሮቻቸውም ይላል በእጆቻቸውም ላይ የተቀበረ ይላል እንደገና ደግሞ የሚገርመው ሲክሬት ከዛ ጋር ተያይዞ የምታውቁት የአይን ወይም የአንድ አይን ሲክሬት ነው። የአንድ አይን ቱ ኮንትሮል ዘ ወርልድ ዊዝ ዋን ኤድ ስፒሪት፣ በአንድ አይን አለማትን የመቆጣጠር ሲስተም ላይ የመጨረሻው ዓላማውና ኢላማው ያደረገው ነገር ይሄ ፓስፖርት በእጅጉ በአስደናቂ ደረጃ በዚህ ሁኔታ ላይ አሁን ጀምረውታል አለማችን አሁን ባለበት ሁኔታ ላይ ይህን ፓስፖርት ወይም ደግሞ የዚ ባዮሜትሪክ ፓስፖርትን በተመለከተ በከፍተኛ ፍጥነት እየገባች ትገኛለች ገብታለችም። ከእነዚህ ሀገራት መካከል አንዷ ኢትዮጵያ ናት። በደሌት ከሚባሉት ወይም መጨረሻ ላይ እየተቀላቀሉ ካሉት ሀገራት መካከል አንዷ ኢትዮጵያ ናት። ኦልሞስት ሁሉም ሀገራት ዩክሬይን፣ ሩሲያ፣ እንደገናም ደግሞ አንጎላ፣ ኢትዮጵያንና መሰል ጥቂት ሀገራትን ብቻ ነው። ይሄ አሁን የወረቀቱን ፓስፖርትና እንደገና ደግሞ የባዮሜትሪክ ፓስፖርትን አብረው እየተጠቀሙ ያሉት ነገር ግን እስከ 2026 ድረስ በወጣው እቅድ መሰረት አለማት በጠቅላላ በኢፓስፖርት ወይም በኤሌክትሮኒክስ ፓስፖርት ወይም ደግሞ በባዮሜትሪክ ፓስፖርት ቁጥጥር ውስጥ መግባት መቻል ይኖርባቸዋል። ይሄንን ወጥቷል። ይሄ ማንዳቶሪ ነው። ይህንን ከጀርባ ዳይሬክት የሚያደርጉት እነማን ናቸው? የሚመሩትስ እነማን ናቸው? ይህንን ልናቅ ይገባናል። ቀጥሎ ደግሞ ከዚህ ከኢ ፓስፖርት ወይም ደግሞ ከዚህ ባዮሜትሪክ ፓስፖርት በኋላ የታሰበው አለማችንን የመቆጣጠሪያ የፓስፖርት መንገድስ ምንድን ነው የሚለውን ላሳያችሁ። መንቃት ይኖርባቸዋል፣ ማወቅ ይኖርባቸዋል። እንድትነቁ እንድታውቁ፣ ይህን ዘመን እንድትመረምሩ እፈልጋለሁ። በዛ ማተጋቸዋለሁ። ለዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ አብራችሁ ይቆዩ። እንጎርጉር፣ እንጎልጉል፣ እውቀቱንና እውነቱን እናገኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በቅርቡ እንደሰማችሁት የአውሮፓ ህብረት ግልጽ የሆነውን ነገር አሳይተዋል። ይሄም የአውሮፓ ህብረት በ26 ወይም 29 ይመስሉኛል በሚጠጉ በነዚህ በሸንገን ቪዛ ተጠቃሚ የአውሮፓ ሀገራት ውስጥ በጣም መሰረታዊ የሚባለውን የዚህ የኢ ፓስፖርት ወይም ደግሞ የባዮሜትሪክ ፓስፖርትን ኢምፕልመንት ያደረጉበት ሲስተም ዘርግተዋል። ዜናዎችም እንደሚያሳዩት ዩኢዩ ፋይናላይዝ ፕሪፓሬሽን አስ ኤንትሪ ኤግዚት ሲስተም የሚባል ነው፣ ኢኢኤስ የሚባል ነው ሲስተሙ። ይህንን ሲስተም ከኦክቶበር 12 2025 ከባለፈው ወር ጀምሮ አውሮፓዎቹ ወደ አውሮፓ የሚጓዝ ማንኛውም ሰው የባዮሜትሪክ ዳታ ካልሞላ በቀር መግባት አይችልም። ስለዚህ የሸንገን ቪዛም እንደሚታወቅ ከዚህ በፊት በስቲከር የሚሰራ የነበረ ቪዛ ነው። እንደገናም ደግሞ በአንድ ሰው ፈረንሳይ የሚገባ ከሆነ ያችን በፓስፖርት ላይ የምትለጠፈዋን ስቲከር ቪዛ ከያዘ በኋላ በማንኛውም የሸንግን ቪዛ ተጠቃሚ ሀገራት ላይ ነፃ ሆኖ መንቀሳቀስ ይችል ነበረ። አሁን ባለበት ደግሞ ያ ነገር ለብዙ ነገር አጋጥሞናል ወይም ደግሞ ነው አሁን ባለንበት ዓለም አይመጥንም። ስለዚህ ማድረግ ያለብን የኢ ፓስፖርት ወይም ደግሞ የባዮሜትሪክ ዳታን በተመለከተ የእያንዳንዱን ሰው የሜትሪክ መረጃ በሀገሮቻቸው ላይ ሙሉ ለሙሉ ጭነውታል። ስለዚህ ከዚህ አንጻር ከኦክቶበር 12 ጀምሮ ኦልሞስት በአውሮፓ ህብረት ውስጥ የሚሄድ ሰው፣ ማንኛውም ሰው ኢኢኤስ ኢቲአይኤኤስ የሚባል አድቫይዘሪ ግሩፕ አላቸው። በዛ ሲስተም ውስጥ ሆኖ ይጠቀልላል ማለት ነው። ስለዚህ ማንኛውም በአውሮፓ ትራቭል በአውሮፓ ውስጥ ጉዞ ማድረግ የሚፈልግ ሰው የኢ ፓስፖርት ማንዳቶሪ ነው። እንደገናም ደግሞ ኢቪዛም ማንዳቶሪ ነው። ኢቪዛም ከኤሌክትሮኒክ ቪዛም ከዚህ ጋር የተያያዘ ነው። ስለዚህ ሰዎች ዳታዎቻቸውን የሚሞሉበት መንገድ ላይ መሰረት ያደርጋል ማለት ነው። እዚህ እስክሪን ላይ እንደምትመለከቱትም በጣት አሻራ አንደኛው ነው። ከዛም በአይንና በፊት በሚደረግ ሙሉ ንባብ የተነሳ የባዮሜትሪክ ዳታ እየተጫነ ይገኛል። በዓለማቱ በእያንዳንዱ ሀገር ይሄ የሆነ ነው ያለው። ስለዚህ ኢትዮጵያ ውስጥም ተመሳሳይ ነገር ተደርጓል። ኢትዮጵያ ውስጥ እንደሰማችሁት ኦልሞስት እያንዳንዱ ሰው ባዮሜትሪክ ዳታው ገብተዋል። ስለዚህ ሰውየው በዜግነት ውስጥ በዛ በሀገሪቱ ውስጥ ያለውን ማንኛውንም እንቅስቃሴ ማንኛውንም የባንክም የምንም ልውውጥን ላድርግ ካለ ከዚህ ከዲጂታል ካርድ ወይም ዲጂታል አይዲ ውጪ መጠቀም እንዳይችል ሲስተሙ ወደዛ ሙሉ ለሙሉ ይዞ ገብተዋል። እንግዲህ ይህንን መሰረት የሚያደርገው ዓለማት ላይ ሁሉ ያሉ ሀገራት የዚህ ሲስተም ሳይወዱ በግዱ እንዲገቡ የተደረገበት ሲክሬት እንዳለው ታያላችሁ ይሄን ጉዳይ ከጀርባ የሚቆጣጠረው አካል ማን ይባላል? ይህንን በጣም መሠረታዊ ነገር ልናቀው ይገባል። ይህንን አለም አቀፍ የኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን ወይ ደግሞ አይሲኤኦ የሚባል ተቋም አለ። ይሄ እንግዲህ የስታንዳርዳይዜሽኑን የሚያወጣው የባዮሜትሪክ ፓስፖርቶችን ስታንዳርዳይዜሽን የሚያወጣው ይሄ ተቋም ነው። ይሄ ባዮ ሜትሪክ የሚለውን ስታዩት ባዮ ከባዮሎጂ እንደመጣ ታያላችሁ። ስለዚህ ከሰውነታችን አካላት ላይ በሚነሱ ለምሳሌ በአይን በአይን ለምሳሌ አንደኛው ነው እንግዲህ አይን በጣም ቤዚክ ነው እንደምታውቁት ለብዙ ነገር የሰው ልጆች የአይን ላይ ያሉ በአይሪስ ላይ ያሉ የደም ቧንቧዎች በግልጽ እዚህ ጋር የምታዩትን ዳታ እንዲሰጥ ያደርጋል። ስለዚህ ልክ ከአይናቸው ላይ ይሄንን መረጃ ከተወሰደ በኋላ አይኗ ላይ ባለው መረጃ እዚህ እንደሚያሳያችው ስሟ ጃሲካ ስሚዝ ይባላል፣ አይዲ ነንበሯ 287645 ነው፣ ማኔጀር ናት፣ ምትኖሮ በቶሮንቶ ነው በሚል እንደዚህ እንደምታዩት ይወጣል ማለት ነው። ሶ ይሄ ማለት በጣም የሚገርም እቅድና አላማን ይዞ የሚሰራ ነገር እንደሆነ ታያላችሁ ማለት ነው። ስለዚህ ይሄ ጉዳይ በመጽሐፍ ቅዱስም በግልጽ የተቀመጠ ነው። እንደገናም ደግሞ የእግዚአብሔር ቃል የሚነግረንን ነገር ማስተዋል የግድ እነዚህ ነገሮች ከዛ ጋር የተያያዙ ናቸው። ስለዚህ ይህንን አይነት ዳታና ዶክመንት እንዲሄድ ለማድረግ አለም አቀፍ ይሄ ተቋም የሚሰራው ከዩናይትድ ኔሽንስ ጋር ነው የተባበሩት መንግስታት አንድ አካል ነው። ራሱን የቻለ አንድ ዲፓርትመንት ነው። ይሄ ተቋም የመጀመሪያ ጊዜ ፑሽ በማድረግ ይሄን ጉዳይ የጀመረው በ1998 እንደነበረ ይታወቃል። ለመጀመሪያ ጊዜ በዓለም የባዮሜትሪክ ፓስፖርቶችን የጀመረችው ማሌዥያ እንደነበረች ይታወቃል። ማሌዥያ ላይ ከፍተኛ ኢንቨስትመንት ተደርገዋል። ከፍተኛ ጥናት ተደርገዋል። የዛን ጊዜም ሲነገር ይህ ነገር እኛም ከዚህ የሆነ ስናወራ እንግዲህ በተለያዩ ባለፉትም አምስት ስድስት ዓመታት በዓለም በቀጣዩ የሚያደርጉት ይሄ ነው አካሄዳቸው፣ ዓለምን በአንድ አይን ኮንትሮል የማድረግ ዘዴያቸውን ነው እየሰሩ ያሉት የሚለውን ነገር ስናወራ ብዙ ሰዎች ይስቁ ነበር። ዛሬ ላይ ዓለም በጠቅላላ በዚህ ኮንትሮልድ በሆነ ሲስተም ውስጥ ገብታለች። ስለዚህ ዓለም አቀፍ ሲቪል አቪዬሽን ኦርጋናይዜሽን የተባበሩት መንግስታት ኤጀንሲ አካል ነው። እዚህ ስክሪን ላይ ማየት ትችላላችሁ ዩናይትድ ኔሽንስ ኤጀንሲ ነው ሴት ስታንዳርዱን ያወጣው እሱ ነው፣ የፓስፖርቶችን ለምሳሌ የቴክኒካል ስፔሲፊኬሽኖች አሉ፣ በባለሙያ እኩል አንድ አይነት አለም አቀፍ እንዲሆን የማድረግ ከዛ ሴኩሪቲ ፊቸርስ አሉ። ስለዚህ ብሔራዊ መንግስታት ናሽናል ጎቨርንመንትስ ከዚህ ጋር ተያይዞ የዚህ ባዮሜትሪክ ፓስፖርቶችን እንዲያደርጉ በተለያዩ ፑሽ ሲገፋፉ ቆይተው ሳይደርጉ ቆይተዋል። ስለዚህ ለዚህ የሚሆነው ደግሞ እንደ አይሪስ ኮርፖሬሽን የሚባል እንደ ኤምፕቴክ እንደ ቶፓን ያሉ ተቋማት እነዚህ የቴክኖሎጂ ተቋማት ናቸው። ስለዚህ ይህንን ሲስተም ዲቨሎፕ አድርገውት እንደገና ይህንን ቴክኖሎጂ ከዓለም አቀፉ ስታንዳርድ አንጻር ለየአለማቱ በማማከር በመርዳት ሃርድዌሮችን በመሸጥ ቴክኖሎጂ በመሸጥ እየሰሩ ያሉ ተቋማት ናቸው። እነዚህ አይሪስ ኮርፖሬሽን፣ ኤፕቴክ፣ ቶፓን ማለት የሲክሪቱ ማህበረሰብ ተቋማት ናቸው። እንግዲህ እንደነዚህ አይነት ተቋማት ዲቪዛይንድ ከተደረጉ ከተሰሩ በኋላ እነዚህ ተቋማት ኮንትሮል እንዲያደርጉ እንዲሰሩ ከጀርባ ፑሽ ይደረጋል። እንግዲህ እንዴት ነው ፑሽ የሚደረገው? እንደምታውቁት የተባበሩት መንግስታት እየሰራ ያለው አንድ ወጥ የሆነ የዓለም መንግስትን ለመመስረት ነው። ስለዚህ እንደነዚህ አይነት ሲክሪት ተቋማትን የሚመሩት አካላት ደግሞ የነዚህን ቴክኖሎጂዎች ፑሽ በማድረግ በተባበሩት መንግስታት ላይ፣ በሌሎች ሰዎች ላይ፣ በተለይ ኃላፊነት ባላቸው ላይ ገፍተው ሀገራት ወደዚህ ሲስተም እንዲገቡ ከጀርባ በጣም ብዙ የሰሩ ተቋማት ናቸው። ከዚህ አንጻር እንግዲህ ይሄን ቴክኖሎጂ ሰፕላይ የሚያደርጉ ተቋማት ለራሳቸው ዓለምን ወደ አንድ መንደር ለማሰባሰብ በሚደረገው ሂደት ላይ በከፍተኛ ፍጥነት ዓለም በጠቅላላ ሀገራት ከ1998 ጀምሮ እስካሁን እስከ 2028 ነው እቅዱ። ግን እስከ 2026 አሁን እስከ 26 ድረስ በጣም በከፍተኛ ደረጃ ነገሮች እንዲሄዱ ይደረጋል። ከዛ በኋላ እስከ 28 ባለው ነገሮች ይቋጫሉ። ዓለም ሙሉ ለሙሉ በዚህ ቁጥጥር ስር ትወድቃለች ማለት ነው። ይህንን ዲዛይን ሲሰሩት ዋነኛው ሴክሬት ምንድን ነው? የባዮሜትሪክ ፓስፖርቶች እና ባዮሜትሪክ ቪዛስ። ይህን በማድረግ የሚያገኙት ወይም ማግኘት የፈለጉት ጥቅም ምንድን ነው? ይህንን መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሳይንስ ቤተሰቦች የዚህ የባዮሜትሪክ ፓስፖርትና የኤቪዛን ተመልክቶ ዋነኛው እነሱ እነዚህ ሴክሪት ሶሳይቲ ሴክሪቱ ማህበረሰብ የፈለገበት ዋነኛው ነገር ምንድን ነው የሚለው ነገር ላሳያችሁ። ወደ አምስት የሚጠጉ በጣም አስገራሚ ነገሮች አሉባቸው። አንደኛው በእነዚህ ውስጥ የተካተተው ነገር የፔፐርለስ ማድረግ ነው። ቅድም መግቢያ ላይ እንደጠቆምኳችሁ ወረቀት አልባን ማህበረሰብ ክሬኤት ማድረግ ነው። ሶ ወረቀት አልባ ማህበረሰብ፣ ማንኛውም ከወረቀት ጋር የተነካካው ነገር ከተፈጥሮ የሚያገናኝ ነው። ስለዚህ ተፈጥሮ አትፈለግም። ዲጂታላይዝድ የሆነ አርቲፊሻል የሆነ በኢንቴሊጀንስ የሚሰራ ዓለምን ክሬኤት ማድረግ ነው። ስለዚህ ፔፐርለስ የሆነ ወይም ወረቀት አልባ ማህበረሰብን ለመፍጠር በመፍጠር ውስጥ ደግሞ የሚገኙ ጥቅም በጣም ብዙ ነው እንደምታውቁት። ስለዚህ እነሱ ያገኙት ጥቅም በጣም ብዙ ነው። ምን ማለት ነው? ወደ መጨረሻ አካባቢ በደንብ ትረዱታላችሁ። ይሄን በማድረጋቸው የሚያገኙት ቆይ ትንሽ አብራችሁኝ ቆዩ። ስለዚህ ይሄንን በሚሰሩበት ሰዓት ላይ አለም በጠቅላላ ወደ ፔፐርለስ፣ በተለይ አለም አቀፍ ትራቭል ማለት የግዴታ አንድ ሰው በአሁን ባለንበት ዘመን መሄድ ያለበት መንቀሳቀስ ያለበት ነገር ነው ምክንያቱም አለም አቀፍ የሆነ ቢዝነስ ሰራለሁ ካለ አለም አቀፍ ነገር አድርጋለሁ ካለ ይህንን ነው ስለዚህ እነዚህን አለም አቀፍ ትራቭለርስ መቆጣጠር ከተቻለ ሎካሉን ማህበረሰብ ምን ማድረግ ይቻላል መቆጣጠር ይቻላል ስለዚህ የዓለም አቀፉን ጉዞ ወረቀት አልባ ከተደረገ ቀጣ ያለው ምን ይሆናል ወረቀት አልባ ይሆናል በጣም ኢዚ ይሆናል ማለት ነው ነገሮችን ለመቆጣጠር ስለዚህ የመጀመሪያው ወረቀት አልባን ማህበረሰብ ወይም ካሽለስ ሶሳይቲ እና ፔፐርለስ ሶሳይቲ ለመፍጠር ትልቅ እገዛ እንደሚያደርግላቸው ያምናሉ። በሁለተኛና በዋነኝነት ደግሞ አለምን ወጥ ወደሆነ አንድ ስርዓት ውስጥ ማዕቀፍ ውስጥ መክተት ነው። ይሄ ደግሞ ምንድን ነው የአንድ አይን ወይም ዋን ኤድ ገቨርንመንት፣ በአንድ አይን የሚያስተዳድረው መንግስት ይሄ ደግሞ በጣም መሰረታ የሚያደርገው የዚህ የአንድ አይን አስተዳደር የሚባል ዘፋኞቹ እንደዚህ አድርገው የሚሰሩት በተለያየ መልኩ የዚህን የአንድ አይን አጋንንታዊ መንፈስ በአለም ላይ የማስመለክ አሰራር ላይ መሰረት ያደርጋል። የዚህ የአንድ አይን መንፈሳዊ ሲስተም የሚባለው እንግዲህ እንደምታውቁት ዓለምን በአንድ አይን እንቆጣጠራለን በማለት በዶላር ላይም የተቀመጠው እንደገና የፀሐይ አምልኮ የሚባለው፣ አሁን እነሱ የሚጠቀሙት ለምሳሌ አይሪስ የአይንን ብሌን ይጠቀማሉ። አንድ አይን ብሌን ይጠቀማሉ። በአንድ አይን ውስጥ የተቀመጠውን ዶክመንት፣ በብሌን ውስጥ የሚቀመጠውን ነገር በመውሰድ የዛን ሰው ሙሉ አይደንቲፊኬሽን መዘርገፍ ይቻላል። ይህን እንግዲህ በአንድ አይን አምልኮ ላይ ያለው ዓለምን በአጋንንቱ የማስመለክ በመዛ መንፈስ ቁጥጥር ስር የመጣል አካሄድ ነው። ይህም እንግዲህ እንደሚታወቀው የራ ስፒሪት በመባል የሚታወቅ ነው። የራ መንፈስ ብለው አልማት ላይ የሚያስመልኩት ነገር በጠቅላላ መሰረት የሚያደርገው አሁን ዮጋ ምናምን ብለው የሚያስተምሩት ነገር በጠቅላላ ያለበት ሲክሪት ላይ መሰረት ያደርጋል። ሶስተኛው አይን በማለት የሚሰሩበት ሲስተም እንዳላችሁ ታውቃላችሁ። ይሄን የሚያደርጉበትም ዝም ብሎ አይደለም። በአንድ አይን የባዮሜትሪክ ዳታዎችን መውሰድና መጨመር አላማቸው፣ መጨረሻ ላይ አለማትን በአይን ሲስተም ኮንትሮል የሚያደርገው የአጋንንታዊውን አለም መልሶ ወደ ሲስተም ለማምጣት የሚደረግ ጉዞ ነው ማለት ነው። ስለዚህ በአንድ በዶላር ላይ የምትመለከቱት የአንድ አይን አምልኮት የሚባለው ከዚህ ጋር የሚያያዝ እንደሆነ ታያላችሁ ማለት ነው። ስለዚህ ይህም በሚያደርጉበት ሰዓት ላይ በሁለተኛና በዋነኝነት የአንድ አይን አምልኮ ወይም ደግሞ የሰዎችን ዳታ በጠቅላላ በአይናቸው ኮንትሮል በማድረግ የሚካሄድበት ነገር እንደሆነ በትክክል ትረዳላችሁ ማለት ነው። ከዚህ እንግዲህ የዚህ የመጨረሻው አላማውም የዚህ ሉሲፈር አጋንንታዊ መንፈስ ዓለማትን ኮንትሮል እንዲያደርግና ለዛ መንፈስ ነገሮችን ለማስገዛት የሰዎችን ዳታ በጠቅላላ በአይኖቻቸው፣ በጣቶቻቸው አሻራ፣ የጣት አሻራ ሌለው በጣም ትንሽ ነው፣ ባይ ዘ ዌይ በአይኖቻቸውና እንግዲህ በግንባሮች አካባቢ ይቀበራል። እንደምታውቁት የግንባር የአይን፣ የእጅ እነዚህ በመጽሐፍ ላይ የተቀመጡ ናቸው። ስለዚህ በእጆቻቸው ላይ በሚያስቀብሩት ቺፖች በሌሎችም መሰረት አድርገው የሚሰሩ ስራ እንዳለበት ታያላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ የሚሰሩት ነገሮች በጠቅላላ ደሌብሬትሊ ዓለማትን ወይም ደግሞ ግለሰቦችን፣ ሰዎችን ሁሉ ሳይቀር ወደዚህ ዓለም አቀፍ ሲስተም ይዞ ለመምጣት ዓለም ላይ እየተንቀሳቀሱ የሚሰሩ የሚነግዱ፣ ሀብት ያላቸው ተንቀሳቃሽ ሰዎችን በሲስተም ኮንትሮል ማድረግ ከቻለን በምንም ነገር ኮንትሮል ማድረግ እንችላለን የሚለው ትልቅ ጫፍ ላይ የደረሰበት እንደሆነ ታያላችሁ ማለት ነው። ከዛ ቀጥሎ እንግዲህ ሌላኛው በሶስተኛ ደረጃ ላይ የሚቀመጠው ደግሞ የሰዎችን ዳታ እና ዶክመንት ኮንትሮል ማድረግ ነው። ስለዚህ አንድ ሰው አሁን ባለበት ሁኔታ ላይ የእሱ ዶክመንት የእሱ መረጃ የእኛ መረጃ በእኛ እጅ ላይ አይደለም፣ እየሆነ ያለው በሆኑ አካላት ላይ ነው መረጃዎቻችን እየገባ ያለው። ስለዚህ the one who controls the information in the data can control the world በ የሰዎችን ዳታ የሚቆጣጠር ማንኛውም አካል አለምን መቆጣጠር ይችላል ምክንያቱም መውጣት መግባታችን፣ መስራት እያንዳንዷ ነገር ከዛ ጋር የምትያያዝ እንደሆነ እናቃለን። ስለዚህ የሰዎችን ዳታ በአንድ ዳታ ማዕቀፍ ውስጥ በማድረግ አለም ላይ ያለ ማንኛውም ሰው ከነሱ ህግና ስርዓት ውጭ መኖር እንዳይችል ኮንትሮል የሚያደርጉበት እንደሆነ ታውቃላችሁ። እንደሚታወቀው የወርልድ ፓስፖርት የሚባል ፕሮጀክት አለ እንደምታውቁት ማለት ነው። እዚህም ስክሪን ላይ እንደምትመለከቱት ወርልድ ፓስፖርት የሚባል የዓለም አቀፍ አንድ ፓስፖርት የመስራት ሲክሪት ዶኩመንቶች ማለት ሲክሪት ፕሮጀክቶች አሉ። ወርልድ ሲቲዝን ገቨርንመንት የሚል አንድ እንቅስቃሴ ያለ የዓለምን አንድ ወጥ መንግስት የመመስረት ለዛም ደግሞ የዓለም ወጥ አንድ ፓስፖርት ሰዎች ሁሉ በአንድ ኮድ ውስጥ ቁጥጥር ውስጥ የሚወድቁበት ማለት ነው። ማንኛውም ሰው ከራሱ ማለት ከነዚህ አካላት ቁጥጥር ውጪ መሆን አይችልም። ምክንያቱም አሁን በባዮሜትሪክ ዳታ ዳታ ውስጥ ከገባ ኢትዮጵያ ውስጥ ያለ፣ ኬንያ ውስጥ ያለ፣ ኡጋንዳ ውስጥ ያለ፣ የትም ያለ በሰርቨር አንድ ቦታ ላይ ኮንትሮል የሚያደርጉት ከሆነ ዳታ ውጭ በቅጥቅላለ አንድ ሰው ከዓለሙ ስርዓት ውጭ እንዳይወጣ አድርገው ኮንትሮል ለማድረግ እና ይህም ለአውሬው መንግስት እጅግ በጣም ምቹ የሆነ ስርዓትና አሰራር ለመዘርጋት የደረገ እንደሆነ ታያላችሁ። ስለዚህ ወርልድ ፓስፖርት በሚል እንዲህ ዲዛይን አድርገው እየሰሩ ያሉበት ጊዜ ላይ ነው ያሉት። ስለዚህ ይሄንን አለም አቀፍ ተግባር ለመፈጸም የሚያስችላቸውን አካሄድ በቀጣዮቹ ሀያ አመታት ያለው ፓስፖርት በጣም በሚያሳዝን ደረጃ ዲቻውት በጣም በብዙ ነገሮች ያገቡበት ነው። አሁን ይሄ ጽሁፍ እዚ ጋር እንደሚላችሁ the future of passports what could they look like in 20 years በ ሀያ አመታት ውስጥ ምን ፓስፖርት ሊመስል እንደሚችል ዶክመንቶቹ ይናገራሉ ማለት ነው። ስለዚህ ይህን መሰረት በማድረግ የዳታዎችን ኮንትሮል ያደረገ አለምን ኮንትሮል ማድረግ የሚችልበትን ሲስተም ወደ መዘርጋት ማምጣት ነው። ሌላኛው ከዚህ ጋር ተያይዞ የሚነሳው ምንድን ነው? ወርልድ ገቨርንመንት፣ ቅድም ያልኳችሁን የሚያግዝ ነው። ምክንያቱም ፓስፖርት ማለት አንድ ሰው አንድ ፓስፖርት የሚጠቀም ከሆነ የሀገሩን ፕራውድ እዛ ውስጥ ይከታል። እኔ ኢትዮጵያዊ ነኝ፣ እኔ ጀርመናዊ ነኝ፣ እኔ ጣሊያናዊ ነኝ የሚለውን ነገር ያሳይበታል። ያን ናሽናል ፕራይድ ማጥፋት ነው፣ በማጥፋት ወጥ የሆነ ዓለም አቀፍ ገቨርንመንት ወይም ዋን ሲንግል ገቨርንመንት የማቋቋም ፕሮጀክታቸውን በእጅጉ የሚያዘጋጅላቸው የሚሄድ ነው። የዲያብሎሱ መንግስት በተገለጠ ሰዓት ላይ አንድ መንግስት አቋቁሞ አለማትን በቁጥር ሲስተም በአውሬው ቁጥር ሲስተም ኮንትሮል አድርጎ ከዛ ቁጥርና ከዛ ዳታ ሲስተም ውጭ የሆነ ማንም መግዛት መለወጥ፣ መሸጥ እንዳይችል አድርጎ የማሰር ፕሮጀክት እንዳለበት ታውቃላችሁ። ስለዚህ ይህንን ለማድረግ በጣም ወሳኝ የሆኑ በቀጣይ አመታት የሚሰሩ ነገሮች እንዳሉ ታያላችሁ ማለት ነው። ስለዚህ በቀጣዮቹ ሀያ አመታት ፓስፖርት ምን ሊሆን ይችላል የሚለው ነገር ስታዩ ጽሑፎችም ዶኩመንቶችም እንደሚያሳዩት በተለይ ደግሞ የወጡት ስታንዳርዶች እንደሚያሳዩት ይሄ በኤአይ ኮንትሮል የሆነ የፊውቸር ፓስፖርት የሚመጣበት ጊዜ ይሆናል ማለት ነው። ፊውቸር ኦፍ ፓስፖርት ው ዲጂታላይዜሽን ኤአይ ኤንድ ሰስተይናቢሊቲ ዊል ሼፕ ትራቨል ባይ 2044 እቅዳቸው እስከ 2044 ባለው ምንድ ነው ብላችሁ ስታዩ በጣም የምትደነቁበትን ነገር ታያላችሁ ማለት ነው። ስለዚህ ምንድ ነው የሚሆነው? በአይን ባዮሜትሪክ ዳታ ይወስዳሉ፣ በአሻራ ይወስዳሉ፣ ከዛም በኋላ በፊታቸው ይወስዳሉ። ዋነኛው የሚፈለገው በግንባርና በእጆቻቸው ላይ የአውሬውን ቁጥር የማስቀበርና የማሰራት ነው። ይሄ በአርኤፍ አይዲ ሲስተም ውስጥ ነው ኮንትሮል የሚያደርጉት። የዚህ የባዮሜትሪክ ዳታዎች እንደምታውቁት አርኤፍ አይዲ ይፈልጋል። ስለዚህ የአርኤፍ አይዲ በጣም ቤዚክ ነው። ለምሳሌ በዚህ ላይ ማየት ይችላላችሁ እዚህ እንደሚላችሁ እንደሚላችው ቴክኖሎጂስ ዩዝድ ኢን ባዮሜትሪክ ፓስፖርት ላይ የሚጠቀሙ ምንድን ነው? አይዲ ቺፕ ናት። ማይክሮ ቺፖን ይከቷታል። ስለዚህ በባዮሜትሪክ ፓስፖርት ሃዝ ሬዲዮ ፍሪኮንሲ ቺፕ ወይም አርፍአይዲ ት ስቶርስ ደ ሆልደርስ ፐርሶናል ን ባዮሜትሪክ ቺፕ አለች ማለት ነው። ያቺ ነው የምትቀበረው በፓስፖርቶቹ ላይ በእያንዳንዱ ላይ ማይክሮ ቺፖናት አሁን ያለችው ማለት ነው። ስለዚህ ለወደፊቱ ምንድን ነው እቅዳቸው? ይሄ ባዮሜትሪክ ፓስፖርት ካለቀ በኋላ ማድረግ የፈለጉት ነገር በጣም ነው የሚገርመው እንግዲህ እንደሚታወቀው ማይክሮቺፕን ልክ አሪፍ አይዲዋን። ከፓስፖርቱ ላይ በማንሳት በእጅ ላይ ወይ በግንባር ላይ ማስቀበር። ይህን ነገር እንግዲህ የአውሬው ቁጥር ትራቭልን ኮንትሮል ለማድረግ ያንዳንዷ ሲስተም ኮንትሮል ለማድረግ በፓስፖርት በማሳበብ እያንዳንዱ ሰው ባዮሜትሪክ ዳታ ወደ ዲጂታል እየገባ ነው። እስከ 2044 ባለው ደግሞ ነገሮች በጠቅላላ ወደ ማይክሮቺፕ ለማምጣት እየተሰራ ያለ በጣም አደገኛ ፕሮጀክት ነው። ስለዚህ ወደ ማይክሮቺፕ ያመጣሉ። ማይክሮቺፕዋ ከዛች ላይ ትነሳለች፣ ከዛ በእጅ ላይ ይቀበራል። ታቱ ላይ ያደርጉበት ይችላሉ ማይክሮቺፑን። ዋትሶኤቨር ግን ዳታውን የሚይዘው ወይ በአይናችን የሚቀበሩ ናቸው። አርቲፊሻል ኢንቴሊጀንሱ ለምንድነው የሚያገለግለው ቢባል በተለይ የሰዎችን አይን ኮንትሮል የማድረጊያ ሲስተም መጠቀም ነው። የሰዎች አይን በግንባሮቻቸውና በእጆቻቸው ላይ ይላል፣ እዚያ አካባቢ ያለውን ሲስተም ኮንትሮል ማድረጊያ ነው። ስለዚህ ያን በሚያደርጉበት ሰዓት ላይ አሁን የተጠቀሟት ያሉት አይሪስ በወደፊቱ አይን ላይ የሚገጠም ወይም ደግሞ አይን ላይ ውስጡ ልክ ሴቶች አሁን አምጥተው እንደሚተክሏት አይነት ሰዎችን ሙሉ ዳታና ዶክመንት የያዘ ሲስተም መጠቀም ይጨምራል ማለት ነው። ምን ማለት ነው? ዛሬ ላይ እያንዳንዱ ሰው በአይኑ ያለው ዳታው ተወስዶ የሰውየው ማንነት ስሙ፣ ዝርዝሩ፣ አገሩ በጠቅላላ ተዘርግፎ መምጣት ይችላል። በቀጣዩ ባሉባት ጊዜዎች ደግሞ አይንን ኮንትሮል የማድረግ ስራ ይቀጥላል ማለት ነው። የዛን ጊዜ ሰውየው በአይን የሚገባ ማናቸውንም መረጃዎች በአይን በማስወጣት ሰውየው በአለም ላይ የትምህርቱ ዳታ የተማረው ትምህርት እንደገናም ደግሞ ያነበባቸው መጽሐፍቶች ሁሉ ሳይቀር በአይኑ በሚደግ በሚደረግ ዳታና ዶክመንቴሽን ዶኪመንቴሽን የተነሳ አይንን ኮንትሮል በማድረግ የሚመጡ ነገሮች በጠቅላላ አይሁን ምናልባት መታወቂያ ሊሆን ይችላል እዚጋ የሚነግረው ነገር ግን ቀጥሎ ማንኛውንም ማንኛውንም ሰውየው መግዛትን፣ መለወጥ፣ መሸጥም የሚፈልገው ነገር በዚህ አካባቢ ላይ በሚያደርገው ቁጥጥር ውስጥ ይሆዳል ማለት ነው። የሰውን ልጅን ይሄንን አካባቢ ላይ የእጁንም የግንባሩ አካባቢ ያለውን ሲስተም በጠቅላላ በመቆጣጠር ቀጥሎ ያለውን ዕጣ ፈንታውን የመቆጣጠር ስራ እየጀመሩ የሰሩ ያሉበት ጊዜ ላይ ነው ያለ ነው። ልንነቃ ይገባል። ያ ማለት ዓለም በምታዘጋጀው ስርዓት ውጪ መሆን አሁን ባለበት የማንችል እንደሆነ ይታወቃል። ነገር ግን ለምሳሌ ፓስፖርት እኔ አር ኤፍ አይ ዲ ያለበት ፓስፖርት አልጠቀም ማለት አሁን በዚህ ሰዓት ላይ እነሱም አትሄድም ይልሃል። ግን ምንድን ነው መፍትሄውና ማድረግ ያለብን ቢባል እግዚአብሔር ሕይወታችንን እንዲቆጣጠር ማድረግ ነው። ስለዚህ ሁልጊዜ እኔ ተግተን እንድንሰራ መፈልገው ያለንበት ዘመን ክፉ ነው። ስለዚህ በዛ ዘመን ጭካኔ መጠን ያክል ወደ እግዚአብሔር መጨከን መቻል አለብን ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር ሁሉን ነገር ያውቃል። ይህንን ነገር የአውሬው ቁጥር ሆኖ እስኪገለጥ ባለ በድረስ ሲስተም ነው። አሁን ለአውሬ ቁጥር ማመቻቻ ነው። ያው ያለቀው የአውሬ ቁጥር ማለት አይደለም፣ ማመቻቻና መንገድ ነው። ይህን አልጠቀምም ማለት ከስርዓቱ ውጭ ያደርጉታል። ስለዚህ ነገርየው ምንድነው የሚሆነው? ወደዛ ገና ገና ይኬዳል። የአውሬው ቁጥር አይደለም። አሁን አሁን ዲጂታል ዓለም ላይ ነው ያለው። አሁን ምንድነው የዲጂታሉ ዓለም ላይ ነው ያለው ፍራስትሬት እንዳታደርጉ። ነገር ግን ምንድን ነው አውሬው በሚገለጥበት ሰዓት ግን ይህን ሲስተም ተዘርግቶለት ስለሚያውቅ የአውሬው ደግሞ የሚሰጠው ኮድ አለ። በኮዱ የማይጠቀም ሰው ሁሉ መግዛት፣ መለወጥ፣ መሸጥ እንዳይችል ይከለክሉታል። ስለዚህ አሁን ባለበት ይሄ ምንድን ነው ሲስተም ነው፣ ሲስተም እየዘረጉለት ነው ያሉት። ስለዚህ እኔ ምለው ሁል ጊዜ እግዚአብሔር ሆይ አውሬው በቁጥሩ ማስተዳደር ከሚጀምርበት ቀን ጊዜ ቀደም ብለህ ውሰደኝ ነው እኔ የምለው በምድር ላይ እንዳታኖረኝ፣ መኖርም አልፈልግም። እንደገናም ደግሞ ሰባቱ የጭንቀት ዓመታት ውስጥ መከራ ዓመታት ውስጥ መግባትም አልፈልግም። በደንብ ልትነቁ ይገባል። ሰባቱ የመከራ የጭንቀት ዓመታት ከፊት ለፊት ሲመጡ፣ እናንተ ግን ማምለጥ የምትችሉት በዚህ ጥበብ እንደሆነ ልትረዱ ያስፈልጋል ማለት ነው፣ ውድ ቤተሰቦቼ። ስለዚህ እስከዛ ድረስ ባለው እኛ የምናደርገው ነገር ቢኖር ከእግዚአብሔር ጋር መኖር መጸለይ ነው። ስለዚህ እኔ የአውሬው ቁጥር በማይክሮቺፕ ላይ ገብቶ ጥቅም ላይ በሚወድበት ጊዜ መገኘት በምድር ላይ አልፈልግም። አሁን ባለበት ሲስተም እየዘረጉ ነው ያሉት። ስለዚህ ሲስተሙም ልክ ነበረም፣ በዚህ ሲስተም ውስጥ እኔ ባልኖር በጣም ደስ ይለኝ ነበር። ነገር ግን ከዚህ ሲስተም ውጪ ምንም ነገር ማድረግ እንዳንችል እያደርጉ እየቆለፉ ነው። ገና እየተሰራ ነው ያለው አውሬው ስላልተገለጠ የአውሬው ቁጥር ማለት አይደለም። አሁን እንዳተሳሳቱ ያ ማለት አይደለም። ነገር ግን የአውሬው መገለጥ ሳይመጣ አስቀድሞ እግዚአብሔር ከዚህ ምድር ላይ እንዲወስደኝ እኔ እጸለያለሁ። ለዛም ነው ከመከራ ዓመታቱ አስቀድሞ ቤተክርስቲያን አትኖርም ተብሎ የሚባልበት ሲስተም ማለት ነው። እግዚአብሔር ይሰውረን፣ እግዚአብሔር ያድነን፣ እግዚአብሔር ይታደገን፣ ክርስቶስ በደሙ ይሸፍነን። ይህን ከጨካኝ ዓለም ከሚደረገው ነገር ሁሉ ሕይወታችን እንዲታደገው እንጸለያለን። እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መጥተናል። ከአራዳ ፓርክ ፊት ለፊት ከአራት ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲ ሲዞላችሁ መጥቷል። ባለ 1 ሜኝታ ከ441 ሺህ ብር፣ ባለ 2 ሜኝታ ከ855 ሺህ ብር፣ ባለ 3 ሜኝታ ከ1.1 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ።